ሀብሉን በጠስከው እኮ ከየት ነው የመጣሽው? ለምን ሀብሉን ትመጥሰዋለህ? የጠየኩሽን ብቻ መልሽ። ከየት ነው የመጣሽው? ከዚህ በላይ አታበሳችን። ጥሩ ነው። ለምንድን ነው የምትጮባት? ሀብሉን መልስ ስላት እያልኩ አታበሳጭ። አንተ በማያገባ አትግባ። የጠየቅኳት እሷን ነው። ለምንድን ነው ማያገባኝ? ሀብሉን የሰጧትን ኔ አንተን ያደረግኳ። ስለዚህ አንተ ልጠይቅህ፣ ከየት ነው የመጣው? የትም አላገኘትም፣ ምክንያቱም ከመጀመሪያውኑ እኔ ነው። መጀመሪያም አይን አይቼ ሌባ እንደሆን ካውቄ ነበር። ምን? ማን ነው ሌባ? ዳዊት ለንግግር ለከት ይኑር እንጂ፣ ያንተ ከሆነ ያገኘበትን መናገር ለምፈረ ለምን እፈራለኝ? ይሄ የአባቴ መጨረሻ ማስታወሻ ነው። ኧረ የአባቴ ማስታወሻ እንዲህ በቀላሉ መሸወድ ልጅ ልመስልሃለሁ እንዴ? ምንድን ነው ዳዊት፣ ተረጋጋ እንጂ ያገኘበትን ነገር አይደል እንዴ? ስለዚያ ብሉ መልስለት። አንቺ ያገባሽ ሉሊት። እኔ በሌለውበት ንብረቴ መብረር ጀመርክ አይደለ? እንደዛ ከሆነ በጣም ጥሩ አሳያለሁ። ያማህል እንዴ? ስለምን መበርበር ነው የምታውራው? የአባቴ ስጦታ ነው እኮ አልኩ። የሚያማህ አንተ ነህ። እኔ ግን ጤነኛ ነኝ። ጤነኛ ብትሆንም አይሰውን ንብረት የእኔ ነው ብለህ ግግም አትልም ነበር። ሲጀመር ሉሊት ያለችውን መቀበል ነበረብኝ። አሁን ንብረቴን መልስልኝ። አልመልስልህም፣ ንብረትነቱ የእኔ ነው። የአባቴ ማስታወሻ ነው። ለረጅም ጊዜ አብረኝ ቆየ ነው። አንተ ኪሴን በርበረ ከመውሰድ በፊት የእኔ ነበረ። እሺ በቃውን ተረጋጉና እናወራበታለን። ዳዊት አብሎ መልስ ላት እያልኩ ነው። አታበሳጭ። ይሄ የአንተን ተረት ተረት የሚያምን ሰው የለም። ተረት ተረን ያልኩ፣ ሁለተኛ ከዚህ በኋላ አይደለም ንብረቴ ላይ ሌላ እንዲያደርስ ነግሬያለሁ። በዝምታ አላልፍህም። እሺ ወዴት ልትሄድ ነው ካሊብ? ተረጋጋ። የትስ ቤት ይመለከታል። ሰማኛ ላይ በጉልበት ልትወስደው አስበህ ከሆነ እንደማይሳካልህ እነግርሃለሁ። አንተ እኮ እንደ ስራ የሚገባ ታውቃለህ። ምን እንደሆነ ይሄ ነው። ሲያንሰው ነው እንጂ አይበዛበትም። እሺ አየሽው

ልጅሽ እኔ የምለው ግን እንደዚህ ደምተህም በቃ ስለ ነገር ብቻ የምታስበው ሉሊት ግን ምንድነው የተፈጠረው? እስቲ በእናትሽ ነገሪ። እኔ ምን አይነት ጥላቻ እንደሰፈረበት አላውቅም። ማን ዳዊት? አዎ። ድንገት መጥቶ እኮ ነው አፍንጫውን የመታው። ምንም አላስተረፈው። በዛ ላይ ደግሞ ቅድም አንገቴ ላይ ያየሽው ነው ሀብል በጥሶ ወሰደው። እንደ ለምን? እኔ ምን አውቃለሁ። የአባቴ ማስታወሻ ነው ምናምን ይላል ጭራሽ። ወይወይያለ መተዋወቅ እኔ ምለው ቆይ ግን ተነጋግራችሁ መፍታት እየቻላችሁ እዚህ ደረጃ እኮ መዳረስ አልነበረባችሁ ምንም መጠየቅ ያስፈልገው በጉልበት ነው ይወሰደዋል በጉልበት እንዲመለስ አደረገዋለሁ እኔ ምንም አይነት ግጭት አልፈልግም እራሴ ሄጃለሁ እኮ እንደው ምን አይነት ጣጣ አንዱን ተገላገለ ስንል ደግሞ አንዱ ይመጣል እኔ የምለው ቆይ፣ ትናንት ፍቅር አልነበራችሁም እንዴ? አረ፣ እንደውም በአንድ ሳህን አብረን ካልበላንም ስትሉ ነበር። አንቺ ደግሞ እንዴት ላይ አትጨምሪ። እኔ ወይ ሰማ፣ ሁሉም ሰው ይበረታል። ትሰምኛለሽ? ምንም አልደረስኩብሽ ማለት። ስለዚህ አትናገሪ፣ በቃ ዝም በይ። ዝም በል እባክህ። ወንድ ኮንክ፣ እሱ ጋር ሄዳ አትደነፋም እንዴ? እኔ የምለው ሚስቴ የምትላት ሴት ላይ አንገታ ብሎ ሲበጥ ሴት ነበር ካንተ ቆመ ሰጣኝ። ወንድ ኮንክ፣ ሄደህ እሱን አትቀበለውም ነበር? እስኪ እስኪ፣ ድጋሚ ሙትቻ። ትሰምኛለሽ? ከዚህ በኋላ ዝም አለሽ አንድ ነገር ብትናገርኝ አይደለም፣ ቀና ብለሽ ብታይ እገልሻለሁ። ሰማሽኝ አይደል? ያለ ባኮን ሳልጠቅ ያሟል ያደረግከው ነገር አግባቢ ይመስላል። ቆይ ምንድነው እያደረግከ ያለው? ይሄ የኔ ጉዳይ ነው።

አስመሳይም አይደለም። ታዲያ ማን ነው የዋሸው? ወደ እኔ ጣትሽን የቀሰርሽ ነው። ሰማኛለህ፣ ተግባብታችሁ እየተነጋገራችሁ አይደለም። ሲቀጥል፣ አንተም ቢሆን በስሜታዊነት ተነስተህ ካሊብ ላይ ጉዳት አደረስክበት። ለሱ እያገሽለት መሆኑ ነው። እንዳያፍር እውነቱን ልንገርሽ፣ በጣም አሳፋሪ ሰው ነው። እንዴት የሰረቀውን ለፍቅረኛ ያደርጋል? ዳዊት ሌባ ነው። ደግሜ የምነግርሽ ነገር ቢኖር ነው። ታውቂያለሽ፣ እሱ ላይ መውደቅ አልነበረብሽም። በጣም ያሳዝናል። እማየውን ቦታ ነው የወደቅሽው። የሚመጥነኝን አንተ አትነግረኝም። እሰማኛለህ ሌላ ነገር ከመከሰቱ በፊት ንብረቱን ለባለቤቱ መልስለት። ባለቤቱ እኔ ነኝ። በሌባ እጅ ነበር አሁን ንብረቱን ላይ ደርሷል። እንደዛ ከሆነ ጥሩ። በጉልበት የሰውን ንብረት መቀማት የሚያጓጣ ከሆነ ጥሩ በደንብ ቀጠልበት። ድርቅ ባት ጥሩ ነው አቁ ያለው ነው ባትነግሜ ጥሩ ነው። የማይመስል ነገር ስትነግረኝ እንዳምን ትፈልጋለህ? ካሌብ ሰርቆኛል እያልከኝ እኮ ነው ታውቀዋል። የማይመስል ነገር ስትናገር እንዳምን እፈልገ ነበረ። ካሌብ ሰርቆኛል እያልከኝ እኮ ነው ታውቀዋል። አዎ ክፍሌ ገብቶ ከብር ሲቀይ ወስዷል። እውነቱን ልንገርሽ፣ ወራ ደግሞ ሌባ ሰው ናምታኝ። አዎ ናምታኝ፣ እሱ ነበር የቀረ አን ለምን እጅን ትመልሰዋለህ ሉሊት፣ አቁም! ቤት ዛሬ ተጋደሉ እንዴ? ምንድን ነው ምንድን ነው? ወደ ልትጅ ነበር እያይሻታል እንዴ ሊጋደሉ እኮ ነው። ሄደን መገላገል የለብን ታደንች። ምን አገባሽ? አረፈሽ ስራሽ ናሳል እንዴ ሊጋደሉ እያይሻቸው ምን አገባሽ? ትኛለሽ ቆንች ትሻደለች። ምንድን እንዴት እንደዚህ ስትዋረድ አስሎች ትቀመጫለሽ? ሰሚኛለሽ አበባ፣ በቤተሰብ ጉዳይ ላይ ጣልቃ አትግቢ። ተግባባል አሁን ይህቺ ምስኪን ልጅ እንደዚህ ስትባዝን አታሳዝንሽ? እሷማ በጣም ታሳዝነኛለች። እሷም ቢሆን ደግሞ መፍትሄ እያፈላኩላት ነው። ለማንኛውም አንቺ ግን ከስር ከሰው እንዳታበሳጫት ተግባባን። ለምንድን ነው ማበሳጫት? እንድትረጋጋ አደርጋታለሁኝ እንጂ። አይ እንግዲህ የሚነገርሽ ነገር ብትሰሚ ነው የሚሻልሽ። ዝም ብለሽ በማይመለከትሽ ጣልቃ አትግቢ። አሃ ከእናትሽ ጋር ሆናችሁ ስታደርጉት የነበረው ይሄንን ነው ማለት ነው። ማለት ምን እያልሽ ነው? ከዳዊት ክፍል ገብታችሁ ስትበረብሩ የነበረው ይህንን ለመፍጠር ነበር ማለት ነው ምንድ ነው እየፈጠርሽ የምታወሪው? ሲጀመር እኛ ምንም ነገር ልናደርግ አልገባንም። ገባኝ። አሁን እውነቱ ለሉሊት መናገር ሳይኖርብኝ አይቀርም። ምንድን ነው የምትናገር? ይህን ሁሉ ያደረጋችሁትን ነገር አልማዝ እዚህ እንዳለች አንድ ነገር ሳላስቀር እነግራታለሁ። ትሰሚኛለሽ? ይህንን ያደረግሽ ግን ሲጣርጊ ነው ማንጠለጥልሽ። አረ ከእንግዲህ ከእንግዲ ልቋቋማችሁ አልችልም። ትሰሚኛለሽ? አልፋሽ ኖሮሸኖር ካሉ ነገር ህይወትሽን ምስክር ቁሩ ኖሽን ማውጣ በፈጣሪ ወይ ጉድ፣ ምን ባደርግ ነው ሚሻል? አሁንስ ወዴት ልትሄድ ይመለከታል? አዎ ይመለከተኛል፣ እርግጠኛ ነኝ ልትሸጠው ነው። እንደፈለኩ ባደርግ ንብረት ነው ተኔ መሰለኝ። ትዕግስት እንደ ፍራቻ ቆጠርኩኝ። ከኔ ጋር መጣላት ከፈልገ ከፈለጋኩ ነው ትችላለህ። አሁን ተረጋጋ። ከእዛ ሲረጋጋ ነው እንጂ። ሉሊት እኔ ላንቺ ብዬ ነው እንጂ፣ ይሄ ልጅ እኔን ሊጎዳኝ አይችልም። ቆይ ለምንድን ነው ስለ ዱላ ብቻ የምታስበው? በንግግር እኮ ችግሮችን መፍታት ይቻላል። አታዩም እንዴት እንደሚያደርገው? በዛ ላይ ወጥቶ እየሄደ ነው ቶ። በቃ ከእኔም ጋር ተጣልተን ስለነበረ ነው። ምንም ቢሆን ስነ ስርዓት መያዝ ነበረበት። ካሌብ በቃ አለፈ አይደለ? አሁን ለምን ሁሉንም ነገር አተው። እኔ ሰላም ብቻ ነው የምፈልገው። ቆይ የራሴን ንብረት የኔ ነው ብሎ ግግም ይላል። እ ቆይ ለአንተ ግማ እኔ ላከልን በመልክተኛ ነው የተላከልኝ። ምናልባት የአባቴ አንዱ ጓደኛ ሊሆን ይችላል። በቃ ነገ ወደ ቀልቡ ሲመለስ ተረጋግተን እናወራበታለን። አንተም ቢሆን አትበሳጭም። እማዬ እንዳልሽ ሆኖልሻል። ቤቱ ትርምስምስ ወጥቷል። እንደ ባቢሎን ግንብ አንዱ ከአንዱ ምንም መስማማት አልቻለም። እኔ የምለው ግን ሁሉም ነገር እንዴት በአንድ እንደዚህ ሊሆን ቻለ? እየሰማቸው ነበር። ምን ተፈጥሮ ነው? ዳዊት ካሌብን ደበደበው። ለምን ካሌብ የአባቴ ማስታወሻ ነው ብሎ ሀብሉን ለሉሊት አንገት ላይ አላሰሩም? ወይኔ ውርደት፣ ውርደት ብቻ። የአንገት ሀብሉን እንዳየው ዳዊት ደሙ ፈላ። ከዛ ከሉሊት አንገት ላይ በጥሶ ወሰደው። ከዛስ? ምን ከዛስ? ሳለሁ ካሌቦዬ ከሉሊት አንገት ላይ እንዴት አንገት ሀብሉን ትወስዳለህ ብሎ ግብ ግብ ፈጠረ። ከዛ ዳዊት በምን እንደመቶ አላውቅም፣ ያው ቅጥቅጥ አርጎታል። ከእንግዲህ ሁለቱ መቼም አይታረቁም። ወይ ጉድ! በዚህ አካሄዳቸው እንኳን መተያየት ራሱ የሚፈልጉ አይመስለኝም። ረባክሽ ደንግጣ ነው መሰለኝ የሉሊት ፊት ሰቀር ራሱ ደምን የመሰለው። ምን አይነት ማብረጃ የሌለው ጦርነት ውስጥ ነው የገቡት። አየሽ አደል፣ እኔናንቺ ብንተባበር ማንም አያስቆመንም። ምልሽ ለዚህ ነው ምንም የምናጣው ነገር አልነበረም። ምን ነው ይህንን ነገር ያደረግነው እኮ ማዬ፣ ለመልካም ነገር አይደለም። ከዚህ በላይ ምን መልካም ነገር ፈልገሽ ነው? ሁለት አስመሳይ ሰዎችን አጣላ ናቸው። ከሁለት አንዳቸው መባረራቸው አይቀርም። አይመስለኝም ግን በጭራሽ ድጋሚ ሊተባበሩብን አይችሉም አሁን እኔን ረስተው በራሳቸው ጉዳይ መበጣበጥ ይጀምራሉ አየሽ አይደል እንደዚህ አይነት መላ ያስፈልጋል ረረረረ እኔ ይቅርብኝ ይህንንም ቢሆን ያደረግኩት አንቺን ለማትረፍ ስል ነው አንድ ቀን ይገባሻል ንብረትሽ ተዘርፎ ስታይ የዛን ጊዜ እኔን ትረጅኛለሽ ለማንኛውም አሁን እንተኛ የቀረውን ደግሞ ነገ እናወራለን ምንድን ነው ጠዋት የምትቀሰቅሽ? ምን ሆነሻል እማዬ? እኔ መተኛት አልቻልኩም። አንድ ነገር ሰላም ነስቶኛል። ምንድን ነው አበባ? አበባ ምን ሳትጠራጠረን አትቀርም። ትላንት ከሁኔቷ እንደ ተረዳሁት ከሆነ ደግሞ የደረሰችብን ይመስለኛል። በምንም መንገድ ልታውቅ አትችልም። ህሊናሽ የፈጠረው ነገር ነው። አይ ትናንት ማታ ያ ችግር ሲፈጠር ለሉሊት ልታናግራ ስትል ያስቆምኳት። ቆይ ምን ሊሆን ነው የምትለው? እናንቺ ዝማልሻት፣ እዛ ግድግዳ ላይ ወስደሽ አላት መሽ አትገላገያትም ነበር እማዬ? ቆይ እንዴት አድርጊ ነው እንደዛ ማደርገው? እና ዝም ነው በቃ ዝማልሻት። እኔማ እንዴት ዝምላታለሁ? አስጠንቅቂያታለሁ። እሷ ግን እሺ ልትለኝ አልቻለችም። እሺ ያላለችበት ምክንያት ምንድን ነው? ቤተሰቡ እንደዚህ የተተረማመሰ እኔ እሺ እያልቀመጥም ነው እንግዲህ የምትለው። እና እናማ ይኸው ጉዳችንን ትዘረግፍልናለች። ጉዱ ይፍላና በላዩዋ ላይ ነው የፈላ ውሃ መልቀቅ። እሺ ቆይ አሁን ምንድን ነው የሚሻለው? ህይወቷን ማጣት ካልፈለገች ታደርገው ከዛ ከነ ህይወቷ ነው ማንጠለጠላት። እኔ ራሱ ምን እንደሚገጥማት አላቅም። እማዬ ሁሉም ነገር ከመፈጠሩ በፊት ማስቆም አለብን። በኋላ ሁሉም ነገር ካለቀለት በኋላ ማለቃቀስ ትርፉ ድካም ነው። በምን አይነት መንገድ እናስቆመዋለን? ቤት ውስጥ እኮ ሁሉም አሉ። ለምንም ነገር እኮ አይመችም። ዳዊት ወጥቶ ሂዷል። የሚመለስም አይመስለኝም። ውጪ ነው ዛሬ መሰለኝ የሚያድረው። አይመልሰው። ይሄኛው ደግሞ በተደገመ አሁን መረጋገሙ ምን ይጠቅማል? አንዱን ችግር ተወጣኑ ስንል ደግሞ ሌላው ይመጣል። ይልቅ አሁን የአበባን አፍ እንዴት ነው ማዘጋት የምንችለው። ምላሷን መቁረጥ የምርሽ ነው? አዎ ማንም በሌለበት ሰዓት ጠብቀን ምላሷን እንቆርጥላታል። እማይ ብናትሽ እኔ ፊት እንደዚህ አይነት የጭካኔ ወሬ አታውሪ። እኔ ራሱ አሁን አሁን እየፈራውሽ ነው። እንዴ አልሰማ ካልሽ ታዲያ ምን አማራጭ አለን? ምን እናደርጋለን? እስቲ ባይሆን ሌላ ነገር አስቢ። ምላስ ድሃ ስለሆነች ገንዘብ ያታልላታል። ስለዚህ የሚያስፈልጋትን ገንዘብ ስጫት። ገንዘቡንስ ቢሆን ከየት አምጥተን ነው የምንሰጣት? ሁለትና ሶስት ሺህ ከሰጠሻት አፏን ትዘጋለች። ስለዚህ እሱን አድርጊ። ለነገሩ ልክነሽ እሱ ሳይሻል አይቀርም። በቃ አሁን ማንም ሳይነሳ ሄጅና ናግሪያት። ትንሽ በቃ ልብስ ይንቀየር ይውጣ። ምን እያደረግሽ ነው? ስራ እየሰራሁ ያይሽና አይደል? ምን ነው አንቺ ልጅ ግን ተይኝ እንጂ ተከታተልሽኝ መጣ አራኒ ምን ተከታተልኩሽ እኔ ውሃ ዘጠና የመጣሁት እና ውሃ ከፈለግሽኝ ምን አጠራራሽ? በጣም ጥግብ ጥግብ እያልሽ ነው ልበል? እኔ ምን ማይት ጥጋብ የለብኝም ከድሮውን ባህሪ ይሄ ነው። በጣም ዋጋ የሚያስከፍልሽን ነገር እያደረግሽ ነው። በዚህ ሁኔታሽ ህይወትሽንም ጭምር ልታጪ ትችያለሽ። ለምን ብዬ ነው የማጣው? ፈጣሪ ሰጠኝን ማን ነው የሚያሳጣኝ? ያየሁትን ሁሉ ካልተናገርኩ እያልሽ ህይወትሽን ችግር ውስጥ ባትከቺ ጥሩ ይመስለኛል። ያየሁትን ሁሉ ብናገር ኖሮማ ይሄ ሁሉ ትርምስ አይፈጠርም ነበር። ቀድሜ ማስተካከል እችል ነበር። ምን እንዳያዘኝ እንጃ እንጂ። እኔ የምለው በዚህ ሁኔታሽ ራሽንም ጭምር ልታጪ እንደምትሽ ጠፍቶሽ ነው? ታዲያ ልጣ ምን ችግር አለው? ብቻ ያቺ ምስኪ ልጅ ረፍት ታገኝ እንጂ የኔ ስራ እየት አደረሰኝ። አጉል አትዘኝ። በነፍስሽ ቁማር ባትጫወቺ ጥሩ ይመስለኛል። ይቺን አልማዝ የምትባል ሴትዮ የምታስወጫት ከሆነ አስወጫት፣ ካለበርሳ ለሉሊት ልነግራት ነው እንዴ፣ እኔ ሰውነቴ ሁሉ እየቀፈፈኝ። አንድ ነገር ልንገርሽ፣ በደንብ አድምጪ። የመጣሁት ለአንቺም ለእኔ የሚጠቅመኝን ነገር ልነግርሽ ነው። ምንም አትንገሪኝ፣ እኔ ሀሳቤን አልቀይርም። ህይወትሽን የሚቀይርልሽን ገንዘብ ልሰጥሽ ነው የመጣሁት። ገንዘብ አይደለም ጥያቄ። አትሰሚኝም? እኔ ህሊኔ እያስቸገረኝ ነው። እንዴ፣ ተኝቼ ማደር እፈልጋለሁ፣ እንቅልፌን ደግሞ እያጣሁ ነው ያለሁት። አይ እንግዲህ፣ እንደውም ሳስበው በጣም ተለማመጥኩሽ። ሁለት ሺ ብር እሰጥሻለሁ፣ አርፈሽ ትቀመጫለሽ። ይቅርታ፣ እኔ ዳሜን ማቆሸሽ አልፈልግም። አልፈልግም አልፈልግም ነው ያልሽው። በጣም አዝናለሁ። እንግዲህ የሰጠሁሽን እድል መጠቀማቻችሁ። ተይ አሁን ውጭልኝ። ማንንም ማዋረት አልፈልግም። እሺ ልጨምርልሽ፣ ሶስት ሺህ አርጌልሻለሁ። አሁንስ አልሰማሽልም? ከዚህ በኋላ ማንም አያስቆመኝም። በቃ እነግርልሻለሁ። በደንብ አስቢበት። በኋላ ሞትሽ እንዳታፋጥኝ ነው ብላለች ገንዘብ አልቀበልም ማለች አዎ በፍጹም አልቀበልም ብላኛለች ደሃ እኮ ጥጋቡ ታዲያ ለምን እስካሁን አልተናገረችም አላውቅም የሆነ የፈራችው ነገር አለ ማለት ነው ባይሆን ኑሮ ትናገር ነበር ምናልባት ሉሊት እስክትረጋጋ እየጠበቀቻት ነው መሰለኝ በዚህ ሁኔታ ግን መናገሩ አይቀርም ስለዚህ አንድ ነገር ማድረግ አለብን። ምን ማድረግ እንችላለን? አበባ የሆነ ጥፋት እንድታጠፋ ማድረግ አለብን። በዛ እየተጠቀምን እንደፈለገን እናደርጋታለን። ምን አይነት ጥፋት? ሉሊት አልወጣችም አይደል? አዎ፣ ሶፋ ላይ ብቻዋን ተኝታለች። በቃ ሂጂ፣ አንቺ እሷን አጽናኛት። ይቺ ልጅ የምታደርገው አይታወቅም። ስትደናበር ልትነግራ ትችላለች። አንቺ ካለች ግን አታደርገውም ይሄንን። ስለዚህ በይ ተነሽ። ልክ ነሽ እማዬ፣ እንደዛ ብናደርግ ይሻላል። ተነሽ ተነሽ፣ በቃ ሉሊት እህቴ ሉሊት ምንድን ነው ቆይ ለምንድን ነው ሶፋ ላይ እየተኛሹ ማታ እዚሁ እንቅልፍ አሽልቦሽ መሰለኝ። ግን የሚገርምሽ ነገር ጭንቀቱን መሰለኝ በጣም የሚያስጠላ እንቅልፍ ነው የተኛሁት። ታዲያ ለምን ተጨነቅሽ? ምንድን ነው ያስጨነቀሽ ነገር? እንዴት አልጨነቅም? ይሄ ነገር የተፈጠረው እኮ እኔ ቤት ውስጥ ነው። እሱማ ልክ ነሽ አውቃለሁ። ግን ደግሞ እኔ እኮ ተነጋግረው ችግራቸውን የሚፈቱ መስሎኝ ነበር። እኔ እንጃ በዚህ ሁኔታቸው ተነጋግረው ችግራቸዋን ይፈታሉ ብዬ አላስብም። ዳዊትም ቢሆን ግን እንደዛ ማድረግ አልነበረበትም። በጣም ትልቅ ስህተት እኮ ነው የሰራው። ቢያንስ በተረጋጋ መንገድ ማውራት ይችል ነበር። እኔስ ግራ የገባኝ እሱ አይደለም? ካሊ በአባቱ የሰጠውን ደብዳቤ አምጥቶ አሳይቶኛል። እናም እሱ እንደ ሰጠው ነው የሚያሳየው። ግን ሲመስለኝ ምናልባት ተመሳስሎበት ይሆናል እንጂ እንዴት የኔ ነው ሊል ይችላል ባለሁበት ቤት ውስጥ እንዴት መተማመን አልኖረም ብዬ ሁሉንም ነገር ሳስቦ በጣም እየጎዳኝ ነው ያለው። እርግጠኛ ነኝ እህቴ፣ ሁለቱም ተስማምተው ይመጣሉ። አሁን እኮ መስማማታቸው አይደለም ችግሩ፣ ሲጀምርም አለመተማመን አልነበረባቸው። እስቲ በቃ ዳዊት ሲመጣ ተረጋግተው ችግራቸውን እንዲፈቱ እናደርጋለን። እስኪ እናያለን። ለማንኛውም በቃ መታጠቢያ ብደርሽ ልመለስ።